ሶስተኛው አስተማሪያችን እንሄዳለን። እንግዲህ አቶ ክቡር ገና አንጋፋ ነው። አንቱ ምናምን የለም እዚህ ያው እኛ ሁሉም ወንድማችን ሁሉ እንጂ እሱ በቃ አንቱ ነው ግን አንተ ነው እኔ የምለው አይደለ ቀለል ነው የምናደርገው። ስለዚህ ያው የተከበረ ኢኮኖሚስት እና የቢዝነስ መሪ ነው። ተቃራቢ አንፃር ነው አንተ ምለው እንጂ ያው እንግዲህ ታውቁታላችሁ። እንደ ስሙ ብርቅዬ፣ እንደ ስሙ የተከበረ ሰው ነው። የአዲስ አበባ ቼምበር ኦፍ ኮሜርስ ሲነሳ አብሮ ይነሳል። ምክንያቱም የአዲስ አበባ ቼምበር ኦፍ ኮሜርስ ፕሬዚዳንት ነበር። በመቀጠል ደግሞ የኢትዮጵያ ቼምበር ኦፍ ኮሜርስ ፕሬዚዳንት ነበር። አሁን ደግሞ የአፍሪካ ቼምበር ኦፍ ኮሜርስ እያለ እንግዲህ ሄደ። ስለዚህ አሁን የዓለም ቼምበር ኦፍ ኮሜርስ ቀረው ማለት ነው። ወይም ሆኖም ሊሆን ይችላል፣ አይታወቅም። እሱ ዝም ስለሚል አናቅም። የኢኒሼቲቭ አፍሪካ መስራችና ኤግዚክቲቭ ዳይሬክተር ነው በዚህ ድርጅት በጣም በጣም በጣም ብዙ ማህበራዊ አገልግሎቶችን እያበረከተ ይገኛል። ብዙ ወጣቶችንና እንደኛ አይነት ሴቶችን አቅም ገንብተዋል፣ ተገንብተናል። ይቻላል ይላል አይደለ፣ ሀይሌ ገብረስላሴ ነው የምናውቀው አይደለ። ጥንስሶ ኬት እንደሆነ የምታውቋላችሁ። አንድ ቸምበር ኦፍ ኮሚኒስ ማ ነበር ይቻላል የምትለው አውቃል። እንግዲህ በስፋት እኛ በሀይሌ በምን የምናውቃት የእሱ ናት። እና ሁል ጊዜ በብዙ ነገር በተለይ ደግሞ ሴቶች ላይ በጣም በጣም ኢንፍሉዌንስ አድርጓል ይሄ ቃል። በጣም አሁን እኔ አንዳንድ ጊዜ ከጉሊት ነው ብዙ ነገር የምገዛው መገዛውና እንት ይቻላል ምናምን ይላሉ ይላል። በቃ ይቻላል የምትለው ቃል ይገርማል። ብዙ ሰው ውስጥ ገብታልና ምን ልበልህ፣ አንድ እውነቴን ነው የምልህ አንድ ሆኖ እልፍ የሆነ ሰው ነውና፣ በቃ መድረኩ ያንተ ነው። እኔ ስላንተ ከዚህ በላይ አላወራም። እሺ በድጋሚ እንደምንዋላችሁ ዋላችሁ። ለፍጹም ለፍሶ መግብያት ነበር እንደዚህ አይነት ስብሰባ ያስቸግረኛል መምጣት፣ ምክንያቱም የምትለውን ስለማቅ እንደ ያው እንዳለችው ትዕግስት ዛሬ የለችም። ካወቃችሁት ትግስት ቤት ነው የተገናኘ ነው ለመጀመሪያ ጊዜ እኔ ፍጹም ሳያት እንደዚህ አይነት ማለት ኤፈርቨሰን ይሉታል ፈረንጆች። እንደዛ አይነት ዳይናሚክ ሰው ስላላየ በጣም በጣም ተገርም የነበረ ለካ እንደዚህም አይነት ኢትዮጵያኖች አሉ፣ ሴቶች በተለይ ለወንዶች እንኳን አንዳንዴ ብዙ ይታያሉ። የእሷ ግን ቁም ነገርም በአብዛኛው ቁም ነገር ነው የተሸፈነው። ግን እንዳልኳቸው ለመግባት በሚቀል አይነት ሁኔታ ስለሆነ በቀላሉ ሰውን ልታረጋጋ በቀላሉ ሰውን ልታነጋገር የምትችል ሆና ሆናን ያገኘሁት ዛሬም ስትጋብዘኝ እንዳልኩት ለመምጣት ብዙ ተጨነቄ ነበረ። እንዳውም ባለቤቴ ሳይሆን አብራኝ የምትኖር ጓደኛ አለች። መጀመሪያ ፖስተሩ እሷ ጋር ነው የደረሰው፣ እና እኔና ጓደኛዬ እንደምን አንዳንዶቻችሁ እንደምታውቁት ጋዜጣ ላይ እጽፋለሁ ወይም ፌስቡክ ላይ ነው ብዙ አይታችሁ ከሆነ እና የተለያየ ነገር ነው የምጽፈው። አብዛኛው ስለ ኢኮኖሚ ነው የሚጻፈው ግን የምጽፋቸው ጽሑፎች በሙሉ ኮንትሬሪየን የመንግስትን አቋም የሚተች ሆኖ ነው የምጽፋቸው። ማለቴ እኔም ራሴ ፈልጌ ነው ደህናም ነገር ቢሆን ለመተቸት ነው የምሞክረው አንድ አይነት ስታይል አለ እንደሱ የሚያደርግ። ምክንያቱም ሁሉ ነገር ጥሩ ነው፣ ሁሉ ነገር መጥፎ ነው ተብሎ መታየት የለበትም እና ጥሩም ከሆነ አይ ጥሩ አይደለም ለማለት፣ መጥፎም ከሆነ አይ ጥሩ ነው ለማለት የሚያስችል አይነት ሙከራ ነው ለማድረግ ሞክረው እና ግን በአብዛኛው ሰሞኑን ባለፉት ወራት ሀገራችን ውስጥ ያለውን ችግር እንደምታውቁት ብዙውን ሰው ያስደነግጣል እንደዚህ አይነት ጽሁፍ ሲጻፍና፣ እንደው ከአሁን በኋላ ትጽፍና ተብዬ ማስጠንቀቂያ ተሰጥቶኛል፣ በፍጹም እንድትጽፍ፣ በቃ መሀላ ብቻ ነው የቀረኝ መሰለኝ። ግን እሷ ደግሞ ፌስቡክ የላትም፣ ስለዚህ ፌስቡክ ስለሌላት መጽፌን አላቆምኩም እና አንድ ቀን ራት ስንበላ እንደዚህ ዛሬ ደግሞ የጻፍከው የሚል አንድ ሰው ተገኘቶ እና እንግዲህ፣ የተሰማትን ፊቷ ሁሉ ሲለዋወጥ ይታየኛል። ለመሆኑ እርቅ ከራስ የሚለው ፖስተሩን እኔ ያየሁት ዛሬ ጠዋት ነው እና እርቅ ከራስ የሚለውንም ልብ ብዬ የተመለከትኩት ዛሬ ጠዋት ነውእና ምንድን ነው ዕርቅ ከራስ ምስለምን ላወራ ነው ዛሬ? ዕርቅ ከራስ የሚለው አይታች። አንድ የገባኝ ነገር ግን ቢኖር እንዳጋጣሚ አንዳንዴ በቀልድ መሃል ሰዎች የሚጠይቁት ጥያቄ አለ። ሳላገባ ወይም ደግሞ አብሬ ሳልኖር በፊት ከጓደኛ ጋር እንዴት አይነት ሴት ነው የምትፈልገው ሲሉኝ ሁል ቀን የምለው ልብ የሚያቃጥል የሚያናድር የሚያስጨፍር ነው የምፈልገው እኔ እና ለብዙ ሰው ግራ ይጋባል እንዴት ነው ነገር እና እሱ ነው የመጣልኝ ምክንያቱም እርቅ ከራሴ የሚለው እኔ ለብዙ ጊዜ ራሴ የማየው ከራሴ ጋር መጣላት ነው የማየው ማለት ይቻላልም ሲባል ከራስ ጋር ከመጣላት ጋር የመጣ ነው በሄድኩበት ቦታ ወይም ደግሞ የማገኘው አጋጣሚ አይቻሉም፣ አይገባም፣ አይሆንም ይቀርበናል እኛ ጋ እና እንደ አቅም ደግሞ እና መፍቀዱን ይቻላል፣ ይግቡ ይሁን ማለት እሱም ሌላ አይነት ስልጣን እኮ ነው። እንደዛ ማለት መቻል ራሱ ግን አይገባንም። ብዙዎቻችን የሚገባን በዛኛው ስለሆነ ነው እና ለእኔ ቅድም ፍጹም ሲጀምር ብለዋለች። እርቅ ከራስ ብቻ ሳይሆን ከራስ ጋር መጣላት በግድ ያስፈልጋል። ነዚህ እነዚህ ሁላችንም ህይወታችን ውስጥ አሉ። እነዚህ ሁለቱ እሷም በደንብ አስቀምጠዋለች። ሁለቱ ይጋጫሉ በአንድ በኩል እርቅ ከራስ የሚለው እኔ ትንሽ የሚያስቸግረኝ ምንድን ነው ያለንበት ዓለም እንደዚህ ሰላማዊ ይሆን ዓለም አይደለም። ማለት ጦርነት አለ፣ ግጭት አለ፣ መሬት መንቀጥቀጥ አለ፣ በሽታ አለ። ህፃንና ሽማግሌን አይለይም። ችግሮቹ በሙሉ ሲመጡ አይ ይሄኛውን ላድን ይሄኛውን አላድን የሚል አይደለም። ያለንበት ዓለም አስቸጋሪ ዓለም ነው እና እዛ አስቸጋሪ ዓለም ውስጥ እርቅን ከራስ ጋር ማድረግ ቀላል ነገር አይደለም። በጣም ከባድ ሆኖ ነው የማየው። ምክንያቱም ምንድን ነው እነዚህን ችግሮች ተቀብሎ እነዚህን ችግሮች አሸንፎ ህይወትን መቀጠል መቻል ቀላል ቀላል አይደለም እና የገባኝ ነገር ቢኖር ምንድን ነው የሰው ልጅ ከራስ ጋር ለመታረቅ ሲል ብዙ ነገር ያደርጋል። ብዙ መጽሐፎች ተጽፈዋል። ስለዚህ ጉዳይ ብዙ ውይይቶች ይካሄዳሉ። እንዴት ነው አንድ ሰው ከራስ ጋር መታረቅ የሚችለው? አንዳንዴ ሙዚቃ በመስማት ነው። አንዳንዴ ራስን በመቆጣጠር ነው። አንዳንዴ እጣን በማጨስ ነው እና የማይሞከር ነገር የለም መቼም እንትኑ የአንድ እዛ ጋር ለመድረስ ምክንያቱም ከችግሩ አንፃር ነው የሰው ልጅ ለራሱ የሚፈልገውን አይነት ነገር ለማግኘት የሚጥረው ግን ደግሞ እኔ ልብ ብዬ ሳየው በአንድ በኩል ደግሞ መሸነፍን መቀበል ይመስለኛል ብዬ መሸነፍን ማለት ምንድን ነው? ከመጋፈጥ ነገሮችን ፊትለፊት አርጎ አይቶ ለመለወጥ ከመሞክ የለም እኔ እኔ ራሴ ለራሴ የሚሆነው ለዓለም አይደለም ለራሴ የሚሆን መቀበል ነው የምፈልገው የምንልበት ወቅት ይበዛል። ከራስ ጋር መጣላት ማለት ምንድን ነው? የሚወረወረብን ለአንድ ሰው ልጅ ወይም ደግሞ የሚወረወረብንን አጋጣሚዎች፣ ሁኔታዎች ወይ መቀበል ወይ ደግሞ ታግሎ ያንን የማግኘት አንድ ነገር ለረጅም ጊዜ ሰላም አግኝቶ ወይም ደግሞ ሰላም አግኝተን ስንሄድ የምፈራው ምንድነው? ወደኋላ እንዳንሄድ ነው። በፍጭት ነው ለውጥ የሚመጣው። አይሆንም የተባለውን እንዲሆን ለማድረግ ስንሞክር ነው ሁኔታዎች የሚሻሻሉት። ዓለማችን ልክ እንዳያችሁት እንዲህ በቀላሉ በስጦታ መልክ የሚመጣ ነገር የለም መንግስት ስጦታ ለህዝብ አያደረግም ብዙ ሰው ይመስለዋል መንግስት ለህዝብ ነው የቆመው ህዝብን ከችግሩ ለማውጣት ነው እንዲታገለው የትም ቦታ የሆኑ አይታይም። ስለኛ ሀገር አይደለም ማወራላችሁ ስለሁሉም ሀገራት ነው የማወራላችሁ መንግስት ለራሱ ነው በአብዛኛው በትግል ነው ያኛው የሚገኘው። ህዝብ ከመንግስት ጋር ታግሎ ነው። ለምሳሌ በእኛ ታሪክ በእኛ እድሜ እንኳን ሳሆን ከኛ በፊት የዛሬ መቶ መቶ ሀያ ዓመት ህፃናት የሰባት የስምንት ዓመት ህፃናት በአውሮፓ ኢንዱስትሪ ውስጥ እንዲሰሩ ይደረጋል። እኛ አሁን ስምንት ሰዓት ወይም ደግሞ ሰባት ሰዓት የምንሰራበት ዓለም በዛን ጊዜ 16፣ 17 ሰዓት መስራት የተለመደ ነገር ነው። ይህንን መንግስት አንድ ቀን ተነስቶ አይ ከአሁን በኋላ የአስር ዓመት ልጅ 11 ዓመት ልጅ ስራ መስራት የለባቸውም እነሱ ወደ ትምህርት ቤት ነው የሚሄዱት ብሎ የመጣበት ወቅት የትም አገር የለም። በትግል የተገኘ ነው። ስምንት ሰዓት ሰባት ሰዓት የስራ ሰዓት ይሁን ተብሎ የተቀመጠው መንግስት አንድ ቀን ወይም ደግሞ ድርጅቶች፣ ኩባንያዎች አንድ ቀን አይ እኛ ለሰራተኞቻችን እናስባለን። ቅድም የተባለውንም በመስሪያ ቤቷ ነግራናለች፣ እንዴት አይነት ለውጥ ለማድረግ እንደተሞከረ። ይሄ ከራስ ጋር ከመታረቅ ጋር የሚመጣ ቢሆንም በአብዛኛው ግን በትግል የሚመጣ ከራስ ጋር በመጣላት ከራስ ጋር በመጋፈት የሚመጣ ለውጦች ናቸው። ይቻላል የሚለውን ቅድም ተነስቷል እና እንዴት ነው ይቻላል የሚለው የመጣው? ቅድም እንዳልኳቸው ነው። በየመስሪያ ቤቱ ስትሄዱ አይቻልም፣ ይቻላል፣ አይሆንም። የዛን ጊዜ እንደ አጋጣሚ የንግድ ምክር ቤት የነበርኩበት ጊዜ ምርጫ ደርሶ ነበረ። የብሔራዊ ምርጫ አላስታውሰውም፣ ዓመተ ምሕረቱን ግን። የዛ ብሔራዊ ምርጫ ላይ ብዙዎቻችሁ ገና ልጆች ትሆኑ ይሆናል። ተቃዋሚ የሚባሉ ፓርቲዎች አንሳተፍም አሉ፣ በፍጹም አንሳተፍም። ያው የእኛ ሀገር የፖለቲካ ታውቃላችሁ፣ ሁልቀን እንዲህ አይነት ነገር ያጋጥማል እና ይህ ይቻላል በወቅቱ አንደኛው ደግሞ ምክንያት አይ በምርጫም ማሸነፍ ይቻላል ለማለት ነበረ። ታግሎ ያያችሁት ስዕል ብዙዎቻችሁ እዛ ወደ አምባሳደር መሄጃ ላይ የተለጠፈው ስዕል ሀይሌ ሲሮጥ እንትን ያለው ሀይሌ ራሱ ስጠይቀው፣ በነገራችን ላይ ሀይ ሀይሌን ለመጀመሪያ ጊዜ በፊት ለፊት አግኝቼ የጠየኩት ይህን ለማድረግ አስብ ያለውና እና ያንተን ምስል ለመጠቀም እንፈልጋለን ስንለ በደስታ ብሎ ቁምጣውን አርጎ ሹራቡን ዘንቀን አርጎ ፎቶግራፍ አንሺው አንዴ እንደዚሁን አንዴ እንደዛሁን ሲለው ያንን ሁሉ አርጎ ነው ያ የተሰራው። ግን እንደሱ አራት ነበሩ የተለያዩ አፎርክ ተክል ነበር። አንደኛው በትግል የደረሱ ሰዎችን ለማስታወስ ነበረ። አንድ የሴት ፓይለት ነበረች ዛን ጊዜ ገና የመጀመሪያዋ ደረጃ ላይ እየደረሰች ገና እንትን ካፕቴንም አልነበረችም። ግን ያ ሁሉ አንድ ቦታ ላይ ይመስለኛል መንግስት ነገሮቹን አየና አይ በፍጹም አለ። ግን ያ ተለጥፎ ነበረ። ሌሎቹን እንደዚህ ሌሎቹን አይሆንም ብሎ ሲያቆም፣ ኢየሱስ የሱ ታሪክ ይቻላል ታሪክ የሚገርመው የበለጠ ለውጥ ለማምጣት የቻለው ቃሉ ለብቻው ሁል ቀን የምንለው ነው፣ በየቤታችን የምንለው ነው። እንዴት ነው የተለየ ትርጉም ሊያመጣ የቻለው ቢባል ለእኔ የሚመስለኝ ያ ስዕል ከተለጠፈ ከሁለት ቀን በኋላ ሀይሌ አውስትሬሊያ ሲድኒ ላይ አስር ሺህ ሜትርን ሲሮጥ ከፖል ታርጌት ጋር በማይክሮሰከንድ ነው ያሸነፈው። ከዛም ቀን በፊት ሀይሌ እግሬን አሞኛል ሲል ነበረ። ይህን የምችለው አይመስለኝም እያለ ሲል ነበረ፣ እና እሱና ያ ስዕል እኩል በመለጠፋቸው ለሀይሌ ትልቅ ትርጉም ሰጠው፣ እና ህዝቡም ይመስለኛል የሀይሌ ነው የሚለውም ከዛም ሊነሳ ይችላል ግን ለእኔ አስደስቶኛል። የኃይሌም ቢሆን ዋናው የተፈለገው የኃይሌ የሆነ ክቡር ሳይሆን ይቻላል የሚለውን ስለሆን ለማስታወስ የተፈለገው ስሜ አልነበረበትም እዛ ላይ ለማለት። ግን ያም ቅድም እንዳልኳቸው ያለውን ፍጭት ለመለወጥ ለመሞከር እንደተባለው ቅድም ትንሽ ጠቅሰዋለች። ፍጹም በተለያየ ቦታ ላይ የተለያዩ ሰዎች ያንን ተጠቅመውበታል። የማይደፈረውን የደፈሩበት፣ የማይነካውን የነኩበት ሁኔታ ስለነበረ በራሱም አንድ ለውጥ አምጥቷል። ሌላ ብዙ ስለ ራሴ ለመናገር እኔም ራሴ አላውቅም። ራሴ እናንተ ሰዎች ነው የሚነሩ እንደዚህ አድርግህልን ነበር እንደዚህ ሆኖ ነበረ። እና ብዙ ጊዜ የቴሌቪዥን ፕሮግራም ላይ ይጋብዙኛል። እና ስለምን ጉዳይ ነው ብዬ ስጠይቅ እንዲ ስለአንተ ብዙ እንደዚህ ስላደረግኩ ና ሲሆን ያረ ሀብተ ጊዮርጊስን ነው መፈለግላቸዋል። ሀብተ ጊዮርጊስ ማለት ፊት አውራሪ ሀብተ ጊዮርጊስን ማለት ነው። እሳቸው ታሪክ ይኖራቸዋል የበለጠ ከእኔ። እኔ ሄድኩበት አቅጣጫ ብዬ የምገምተው ምንድን ነው ማንኛውም ሰው የሄደበት አቅጣጫ ነው። ድክመት ያለበት አለ፣ ጥንካሬ ያለበት አለ። ዋናው ነገር ግን የተፈለገው የፈለግኩት ነገር ቢኖር ምንድነው ህይወት ላይ መሸነፍ የሚለው ሊኖር እንደማይገባ ነው። ማለት ዛሬ አንድ ሰው ቢሸነፍ ነገ ተመልሶ እንደገና ተሸንፍ ያለው ብሎ መቀመጥ ሳይሆን ያንን ጠንክሮ ይዞ ወደፊት ለመሄድ የሚሞክር ነው ማለት። ብዙ ህይወታችን ላይ ወድቀናል ፊዚክሊም ወድቀን ተነስተናል እንደገና ወድቀንም ተነስተናል እና በስራ ዓለምም ያ አካሄድ ሁሉም የስራ ዓለም እናንተም ታውቁታላችሁ የስራ ዓለም ሁሉ ነገር አልጋ በአልጋ ሆኖ የተገኘ ነገር የለም ሁሉ ነገር በትግል ወድቆ በመነሳት እንደገና ደግሞ በመታገል እንደገናም በመውደቅ እንደገና በመነሳት የተገኘ ጉዳይ ነው። ዋናው ነገር ግን እኔ ለሁሉም ሰው የምመኘው ነገር ቢኖር ምንድነው ሰው መውደድ የሚለው ቅድሚያ ሊሰጠው የሚገባው ነው ብዬ ነው የምገምተው። እዛ ላይ ነው ህይወት ያለው፣ እዛ ላይ ነው መደጋገፍ ያለው፣ እዛ ላይ ነው አብሮ መስራት የሚመጣው። እንደ ሰው መውደድ ህይወትን ሊቀይር የሚችል ነገር ያለ አይመስለኝ ብዬ ነው የምገምተው እና እዚህ ላይ ብትሰናበታችሁ ደስ